እኔን መለያየት ከብዶት ቀብር ውስጥ አስገብቶኝ በእንባ እየተራጨ እንባው ሲፈስ ጉንጮቹን አልፎ ልብሱ እየረጠበ ከሱም አልፎ የኔን አካል እስከ ማርጠብ ድረስ እየተንሰቀሰቀ እያለቀሰ በዛ መልኩ ቀብር ላይ ሊለያየኝ ወሰነና ፈቃመ ሙሕተሪመን ብልዕዝሚ ሙሽተሚላ

በእኔ ላይ አፈርን አፈሰሱብኝ። በምድር ላይ ስጓዝ አፈር ሲነካኝ እንዳልተጸየፍኩ አሁን ከምድር በታች ተቀበርኩ። ሰዎች ስለተባበሩት እኔም በመቅበር ላይ ስላገዙትም እጅግ ይደሰትና ወቅተኒሙ ይላቸዋል። እኔም ከፍላችሁ አጅር አይኖረኝም፣ ክፍያ አይኖረኝም። ወቅተኒሙ ፈልጉ ሑስነ ሰዋብ መልካም ምንዳ

ላኡሙን ሁናክ እዚያ ቦታ ላይ እናት የለች። አይዞህ ልጄ አብሽር፣ ጠንክር ልጄ ምትል እናት የለች፣ ወላ በፍጹም የለም። አቡን ሸፊቁን የሚሳሳልህ እዚህ ዱንያ ላይ የሚራራልህ የሚያዝንልህ ቀብር ውስጥ የለም፣ ያ አባት፣ ወላ አሁን ዩአኒሱኒ ድብርቴን የሚያጠፋልኝ ጭንቀቴን የሚያስወግድልኝ ወንድምም የለኝ። ዛሬ ዱንያ ላይ ያለም ቢከፋን ብናዝን ብንጨነቅ ወንድም አለ ይመጣና ምን ሁነህ ነው ፊትህ ተቀይሯል? ይለናል። አደላ ነገር ግን በአኸራስ፣ ነገር ግን ቀብር ውስጥ ብቻችንን በምንገባ ጊዜ እውነት ወንድም መጥቶ አብሽር ይለናል? ከስራችን ውጭ እዚያ ቦታ ላይ የሚጠቅመን ምንም ነገር የለም። እናት፣ አባት፣ ወንድም፣ እህት

ማቀድ ካን አድሃሸኒ በእርግጥም ግራ አጋባኝ፣ አስጨነቀኝ ምክንያቱም የሚመለከተው ነገር እጅግ ከባድ ነው አለ። ቀብር ውስጥ ታዲያ ይሄ ነው ጉዟችን። ቀብር አስፈሪ ነው። እውነት ለዚያ ቤት ተዘጋጅተንለታል? እንደ እውነታው እኛ የሰው ልጅ ምን ተመልክቶ ነው ምን ሳይቶ ነው ይሄ ሰው እንደ ተጨነቀው እሱን እንግዲህ አላህ ነው የሚያውቅ። በእርግጥም የተነገረን ነገር አለ ነንሲያ እንደሚበረግግ ቀብር ውስጥ ያለ ሰው እሱን ቀጣይ የምንመለከተው ይሆናል። አላህ ተባረከ ወተዓላ በሰማነው የሚጠቀም ባሮች አድርገን። በዱዓእ ትርሱኝ። አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ።